ከአፍሪካ አሜሪካዊ ወላጆች የተገኘች ገና የ ስምንት ዓመት ልጅ ስትሆን በምትማርበት ትምህርት ቤት ውስጥ እሷም እንደሌሎቹ የክፍል ጓደኞቿ በሚገባ ትምህርቷን መከታተልና እውቀት መቅሰም ብትፈልግም በሚያሳዝን መልኩ መምህሯ ብዙውን ጊዜ በተማሪዎች ፊት እያስቆማት ክብረነክ ንግግሮችንና ያልተገቡ ቅጣቶችን ይፈጽምባት ስለነበረ መማሯን እንድትጠላው አደረጋት። ይህ ነገር በተደጋጋሚ ቢከሰትባትም ለወላጆቿም ሆነ ለሌሎች መምህራኖች ትንፍሽ ሳትል የሆዷን በሆዷ አድርጋ ነገሩን እያብሰለሰለች ቆየች። አንድ ቀን ጠዋት ግን መምህሩ ጁሊን ጥቁር ሰሌዳው ጋር አስቁሞ እንደ ሌላው ጊዜ ሲያዋርደትና ሲያፌዝባት ያንን መቋቋም ያልቻለችው ጁሊ በንዴት የመጨረሻውን የበቀል እርምጃ ወሰደችበትና ድርጊቷ ከትምህርት ቤቱ ሰራተኞች አልፎ የድፍን ከተማው ሕዝብ መነጋገሪያ ሆነ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍ። ጁላ ተባለችው የ8 ዓመቷ አፍሪካ አሜሪካዊት ልጅ ከትምህርት ቤቱ ፊት ለፊት ቆማ ስትጠብቀው የነበረው የእናቷ መኪና ጥሩምባ ድምፅ ስትሰማ ከበሩ ጀምራ ልቧ እስከሚዳልቅ ድረስ እየሮጠች ሄዳ በችኮላ ስትገባ እናቷ ፈገግ በማለት ልትቀበላ ስትሞክር ጭንቅላቷን ብቻ ገነቀንቀች፣ ዝም ብላት ተቀመጠችና ጭንቀትና ፍርሃት እየተሰማት የትምህርት ቤቷን ህንፃና ዙሪያውን በመስኮቱ በኩል በሐዘን ስሜት እየተመለከተችው ይህንን ማድረግ እንደማልችል ታውቃለች በማለት ለራሷ ሀቁ ተመተመች። ሙሉ መንገዳቸውን ምንም ሳታወራ የሄደችውን ልጇን ያጠነችው እናቷ ችግሯ ምን እንደሆነ ብትጠይቃትም ጁሊ ግን ሁሉም ነገር ደህና እንደሆነ በመናገር ነገሩን አድበስ ብሰው አለፈች። በቀጣዩ ቀን ጁሊ ትምህርት ቤቷ ደርሳ ክፍሏ ልትገባ ስትቃረብ አሁንም መጥፎ ስሜት ስላደረባት ተመልሳ ለመውጣት በማሰብ ፊቷን አዙራ መሮጥ ስትጀምር ከትምህርት ቤቱ ለማምለጥ የምትሞክር ይመስል የነበረ ሲሆን እንባ በፊቷ ላይ እየፈሰሰ ያለማቋረጥ መሮጧን ቀጥላ፣ የየዕለቱን የመምህሯንና የክፍል ጓደኞቿን ሁኔታ ስታስብ ደግሞ ድንጋጤዋ ጨመረባትና መጋፈጥ ባለመቻሏ እየተበሳጨች አሁን ወደ ቤቷ ሄዳ ካልጋዋ ስር መደበቅ ብቻ ነበር የፈለገችው። ጁሊ በመንገዷ ላይ የቦርሷ ዚፕ ተከፍቶ የትምህርት መገልገያዎቿ ቢዘረገፉባትም አንድ የብቻ በጨረፍታ አይታ ያንን ችላ ብላ ወደፊት መሮጧን ስትቀጥል ድንገት አንድ ሰው ስሟን በጩኸት ሲጠራ ትሰማችና ቀዝቀዝ ብላ ከቆመች በኋላ ገና ዞራ ሳታያት ድምጹ የምትወዳት የእንግሊዝኛ መምህሯ የወይዘሮ ክላርክሰን እንደሆነ በእርግጠኝነት አወቀች። መምህሯ ሞቅ ባለ ፈገግታ እያሳየቻት ምን ሆና እንደሆነ ለማወቅ ጉጉት አድሮባት ወደ ጁሊ ስትቀርብ ልጅቷ ግን አንገቷን አቀርቅራ ዝም አለች። መምህርቷ ወይዘሮ ክላርክሰን ያለበቂ ምክንያት ከትምህርት ቤት እንድትወጣ እንደማይፈቀድላት በደንብ ስለምታውቅ ትከሻዋን በእርጋታ ይዛ ወዴት ሄድሽ ነው ጁሊ? በማለት ስትጠይቃት። ጁሊ መልስ ከመስጠት ውጭ ሌላ አማራጭ እንደሌላት ስላወቀች በእናቷ መኪና ውስጥ የምሳ እቃዋን እንደረሳችና እሱን ለማግኘት እየሮጠች እንደሆነ ገለጸችላት። ነገር ግን ያንም ያለችው የተፈጠረ ነገር ሆኖ ሳይሆን ሆም ብላ ሲሆን ይህ ውሸቷ ወይዘሮ ክላርክሰን ወደ ቤቷ እንድትሄድ እንድትፈቅድላት ያሳምናል ብላ ተስፋ አድርጋ የነበረ ቢሆንም መምህርቷ ግን ፈገግ ብላ ወደ ክፍሏ እንድትመለስ በእርጋታ እየነገረቻት ከዚህ ሰዓት በኋላ መውጣት እንደማይፈቀድላትና ና የእናቷን መኪናም ልትደርስበት እንደማትችል ነግራት ለመስዋም እንዳትጨነቅና ና በረፍት ጊዜ እሷ ከዚሁ ግቢ ምግብ እንደምትገዛላት ቃል ገባችላት። ጁሊ መመለሱ በጣም ቢቀፋትም ከዚህ በላይ ሰበብ እንደማታገኝና የመምህርቷን መመሪያ መከተሏ ግድ እንደሆነ ስለገባት አብረው ጥቂት ከተጓዙ በኋላ ጁሊ ወደ ክፍል ስትሄድ መምህሯ ወደ ቢሮ አመራች። ጁሊ የመማሪያ ክፍሏ ጋራ ስትደርስ መምህሯን ሶየር አይታ በጣም ደንግጣ ቆም አለችና ላለመማር የፈለገችው አንድም በዚህ መምህር ምክንያት ስለነበረ በመመለሷ ተናዳ፣ ትንሽ ሰከንዶች አሰላስላ ወደ ውስጥ በመግባት እንደ ሰላምታ አይነት ንግግራ ተመተመች ና ወደ መቀመጫዋ ስታመራ መምህሩ ና ወደዚህ ተመለሽ ሲል ጩኸባት። ጁሊ ፊቷን አቀጭማ ምንድን ነው በሚል አስተያየት እያየችው ስትቆም እንደዚህ በወድሽ ማወቅ ተምተም ሰላምታ ይባላል፣ ቀኔን ነው ከጅምሮ ያበላሸሹ በማለት ምንደት ሲጮህባት፣ ጁሊ በፍርሃት እየተንቀጠቀጠች አይኗን መሬት ላይ ያቀርቅራ ዝም አለችው። ቀጥሎ መምህር ሶየር ድምፁን ከፍ አድርገው ጁሊ እንድትዘላ ዝዛትና ከዚህ በኋላ በትክክል ሰላምታ አቅርቢሺ አሁን እንደ መቀመጫሽ ተመለሽ፣ ጊዜን አታዋክኝ በማለት እያንቧረቀ ሲሸኛት በፍርሃት ተሸብባ በፍጥነት ወደ ዴክሷ መራጭ። በእለቱ ትምህርት ከተጀመረበት ሰዓት ጀምሮ በማልቀስ የዋለችው ጁሊ መምህሯ ሶየር ምን ያክል በተደጋጋሚ እንደሚያስፈራራት ማሰብ ጀመረች። ይህ ክፉ መምህር ሶየር ብዙ ጊዜ ከተማሪዎቹ ፊት ለፊትም እንድትቆም ያደርጋትና እሷን ለማዋረድ ሰበብ እየፈለገ ያስለፈልፋትና ጁሊ መናገር ስትጀምር በጣም ደስ ይለውና በዚያም ያሾፍ ነበር። አንድ ቀን ጥቁር ሰሌዳው ጋር አስቆሟት። ቀላል ፍቺ ቃል ጠየቃትና መመለስ ስትጀምር ይሄ ድመት አንደበትሽን መስማት ያዝናናል ሲላት ደንግጣ እያነባች እንደገና መንተባተብ ስትጀምር ሶየር ይበልጥ እየተሳለቀ እንደዚህ አይነት ተስፋ አስቆራጭ ልጅ ነሽ፣ ትክክል መናገር እንኳን አቺ። በህይወትሽ መቼም አይሳካልሽም እያለ ሲናገራት ጁሊ ፊቷ ገርጥቶ የዛን ቀን መሬቱ ተከፍቶ እንዲውጣት ሁላ ፈልጋ ነበር። መምህር ሶየርም ለምን ይህንን ያክል እንደሚጠላት ለማወቅ ብታስብም ምን ምክንያት አላገኘችም። ቀደም ሲል ጁሊ በትምህርት ቤት ውስጥ በጣም ደስተኛ ተማሪ የነበረች ስትሆን የክፍል ስራዋንና የቤት ስራዋን በጥሩ መልኩ የምትከውን፣ ከቀድሞ መምህሯ ጋር በደንብ የምትግባባና ከራሷም አልፋ በአንዳንድ የትምህርት ጥናቶች ላይ የተቸገሩትን የክፍል ጓደኞቿን የምትረዳ ሲሆን ስታወራ ብዙ መንተባተብ ለእሷ የተለመደ ቢሆንም ጎበዝ ተማሪ ስለሆነች ማንም ያንን አያስበውም ነበረ። መንተባተባ ብዙውን ጊዜ ከሚከሰተው ጫና ውስጥ ስትገባ ወይም ስትጨነቅ ሲሆን ስትረጋጋና ሀሳቧ ተሰብስቦ ዘና ስትል ያ እንብዛም እንደማይከሰትባት የምታውቀው የቀድሞ መምህሯ ጁሊ የበለጠ ንቁ እንድትሆን በማበረታታት እንዲሁም ክፍል ውስጥ እንድትሳተፍ እየጋበዘቻት በሚገባ ስለምትረዳት በክፍል ውስጥ ብዙም አትንተባትብም ነበር። የቀድሞ መምህሯ የወሊድ ፍቃድ ወስዳ መውጣቷን ተከትሎ ታዲያ የአሁኑ መምህር ሶየር ሲቀየር ሁሉም ነገር የተለወጠ ሲሆን እሱ በመጀመሪያ ከአስተማሪዎቹና ርዕሰ መምህሩ ጋር ጥሩ መምህር መስሎ ቢታይም ከተማሪዎቹ ጋር ያለው ግንኙነት ግን ገና ከጅማሬው ለልጆቹ አስደሳች አልነበረም። በትክክል አለማስተማር፣ ከአቅማቸው በላይ ብዙ የክፍልና የቤት ስራዎችን መስጠት፣ ጥያቄ ሲጠይቁ ማዋከብና ምቾት እንዳይሰማቸው ማድረጉ ተማሪዎቹን ያስከፋ ተግባሩ ነው። ከሁሉም ተማሪዎች ለጁሊ ትኩረት የሰጠው ለመጀመሪያ ጊዜ በክፍል ውስጥ አንድ ጥያቄ ሲጠይቅ በጣም ስለፈራች ትክክለኛውን መልስ ብታውቅም ስትንተባተብ ተበሳጨና ያደረገችውን ሆም ብላ ይመስል ሁልጊዜ ያስፈራራትና ከዚያን ጊዜ ጀምሮ ወደ ክፍሉ ፊት ለፊት እንድትወጣ አድርጎ ተማሪ ፊት እያስቆማት እንድትናገር ማስገደዱን ልማዱ አድርጎት ስትንተባተብም፣ ይጮህባታል፣ ያስፈራራታልም። በየቀኑ ይህንን ባህሪ እየደጋገመ በተማሪዎቹ መሳቀቅ በጣም የሚደሰት እንዲሁም ልጆቹ እሱን ሲፈሩ ማየት የሚወደው መምህር ሶሄር ይህ ለማስተማር የተሻለው መንገድ እንደሆነ በመናገር ሁሉም ተማሪዎች ስለ እሱ ከወላጆቻቸው ጋር በጭራሽ እንዳያወሩ፣ ያን ካደረጉ በውጤታቸውና በሌላም ቅጣት እያስፈራራ አስጠንቅቋቸዋል። ጁሊ ለእናቷ የመምህሯን ያልተገባ ባህሪ ደብቃ መቆየቷም ለዚሁ ሲሆን እውነቱን ለመናገር ባስተበጅ ቁጥር የሶየር ቃላቶች በእሷ ውስጥ ያስተጋቡብና ዝም ብትልም ያንን ግን ለሁሉ ጊዜ ማድረግ እንደማትችል ታውቃለች። አንድ ቀን እንደተለመደው ምግባረ ብልሹ መምህር ሶየር ጁሊን በጥቁር ሰሌዳው ላይ እንድትወጣ አደረጋትና አመልካች ጣቱን ጭንቅላቷ ላይ ቀስሮ ጥያቄ ሲጠይቃትና እሷ ለመሸሽ ስትሞክር ምን ችግር አለው? ጁሊ የድመት ምላስሽን ለመስማት ፈልጌ እኮ ነው እያለ እያፌዘባት መልሱን እንድትነግረው ደጋግሞ ጠየቃት። እሷ ግን በተናገረች ቁጥር ስለምትንተባተብ በዚያ እያሾፈ በግልጽ እንድትናገር ሲያስገድዳት በጣም ከመፍራቷ የተነሳ እግሮቿ መንቀጥቀጥ ቢጀምሩም ከተማሪው ፊት ለፊት ቆማ እንደዚህ መሆኗ ለሱ ምንም ግድ ሳይሰጠው ትከሻዋን እየገፋት ነበር። ጉንጯ ላይ የሚፈሰውን ባንኳን እያየ ምንም ያልራራው ሶየር በልጅቷ ላይ የሚያደርገውን አሳፋሪ ጫና ሲቀጥል፣ ጁሊ ትግስቷ ተማጦ ከእንግዲህ ጉልበተኝነቱን ማቆም እንዳለበት እያሰበች በኃይለኛ ንዴት ውስጥ ሆና አይኖቿን አፍጥጣና እጆቿ ቡጢ ጨብጠው ይህ ይመጣብኛል ብሎ ያላሰበውን ሶረንን እግሯን ወደኋላ ጎትታ በኃይለኛና ጠንካራ ምት በካልቾ ብሽሽቱ ላይ አጎኘችው። በጣም ከባድ ህመም የተሰማው ትዕቢተኛው መምህር ክፉኛ ደንግጦ ምላሱን ነክሶ ተንበርክኮ ፊቱ ሁሉ ሲቀያየር ጊዜ የጁሊ የክፍል ጓደኞች ክፍሉን በጩኸትና በሳቅ ሲያቀልጡት ጁሊም በጩኸት ከዚህ በኋላ በቃ ይበቃሃል እያለች በክፍል ውስጥ ድምጿን እያስተጋባች ስትናገር የክፍል ጓደኞቿን በተቃውሞ እንዲቀላቀሏት እየገፋፋቻቸው ስለነበረ ሁሉም ከእሷ ጎን ሆነው ክፍሉን መምህሩን በሚቃወም ታላቅ ጩኸት አናወጡት። በመምህራን ማረፊያ ክፍል የነበሩትና በማስተማር ላይ ያሉት መምህራን ወይዘሮ ክላርክሰንን ጨምሮ ወደ ቀውጢው ክፍል እየተሯሯጡ ሲገቡ ሶየር ተሸማቆና የሚሆነው ጠፍቶት ሲያዩት ሁሉም ደንግጠው አፍጠው ሲያዩት። ክላርክሰን ቀድማ ምን እንደተፈጠረ ስትጠይቅ ሶየር በጭንቀት ውስጥ ሆኖ የስምንት ዓመት ታዳጊዋ ስትረብሽ ስለተቆጣት እንደመታችሁ ሲናገር ጁሊ ፈጠን ብላ እሱ ራሱ ከመሬት ተነስቶ እንደሚያፌዝበትና ትከሻዋን እንደመታት ስትናገር የክፍል ጓደኞቿም ጁሊ ያለችው ትክክል እንደሆነ እየጮሁ መሰከሩላትና የመምህሩን እኩይ ተግባር አረጋገጡ። ጁሊ ሳትደናገጥ በልበ ሙሉነት መናገሯ የባሰ አስደነገጠው ሶየር ህጻናቱም በውሸት እየከሰሱት እንደሆነ ሲናገር መምህራኑ ሁኔታው በአስተዳደር ደረጃ እንደሚታይ ነግረውት አሁን እንዲረጋጋ መከሩት። ቀጥሎም የመምህሩና የተማሪዎቹ ውዝግብ ምን እንደሆነ የእሱና የልጆቹን ምስክርነት ከታየ በኋላ ሁሉም ተማሪዎች በአንድ ድምፅ ለጥፋተኝነቱ ምስክርነት ስለሰጡና ሌሎች ምርመራዎችም የእሱን ያልተገባ ባህሪ ስላመላከቱ መምህሩ ከትምህርት ቤት እንዲባረር ተደረገ። ልጆቹ ችግሩን እስካሁን ያላወቁት መጥፎ ውጤት እንደሚሰጣቸው በተደጋጋሚ እንደሚዘትባቸው እና ያሲሆን ደግሞ በትምህርታቸው ሰነፍ ተብለው ወደፊት ስራ አጥና ቤት አልባ እንደሚሆኑ በመንገር እንደሚያስፈራራቸው ተናገሩ። በንጹሃን ልጆች ላይ እንደዚህ ያለ ነገር ለማድረግ ምንም መብት ያልነበረው ሶየር የክፋቱን ጥልቀት የሚያሳይ ስለሆነ አስፈላጊው ጥቅማ ጥቅሞች ሳይጠበቁለት ከስራው በውርደት እንዲባረር አድርጎታል። ትንሿ ልጅ ጁሊ መብቷን ለማስከበር ያደረገችው አስገራሚ ነገር በጋዜጦች ላይ ልዩ ርዕስ ተሰጥቶት በመውጣት ለብዙ ሰዎች ተደራሽ በመሆኑ በሁሉም ሰው ዘንድ ስለ ሶየርና እሱን ስላዋረደችው ህፃኗ ተማሪ ጁሊ የመነጋገሪያ ርዕሱ ሆኖ ነበር። የጁሊ እናት ገና ከጀምሩ ነገሮች ተባብሰው እዚህ ሳይደርሱ ማወቅ እንደነበረባትና ልጇ በትምህርት ቤት እየተንገላታች የምታሳልፍ መሆኑን ተረድታ አንድ ነገር ማድረግ ባለመቻሏ ጥፋተኛ እንደሆነች አስባ በጣም ተጸጽታ ከዚህ በኋላ ልጇን በደንብ ለመ ለመከታተልና ለመቅረብ ቃል የገባች ሲሆን ጁሊን ሲያዋክቧትና በመሯላ ላይ ሲጫወትባት የነበረው መምህር ሶየርም በቀላሉ ለመልቀቅ ፈቃደኛ ስላልሆነች ከሳው በፍርድ ቤት አቆመችው። የተወሰኑት ልጆች ወላጆችም ከከሰሱት ሲሆን የፍርድ ቤቱም ሶየር በእነዚህ ህጻናት በተለይም በጁሊ ላይ ትንኮሳና የኃይል እርምጃ መውሰዱ ትልቅ በደል መሆኑን በማስገንዘብ ከባድ የገንዘብ ቅጣት እንዲጣልበት ትዕዛዝ ሰጠ። ሶየር ገንዘቡን በብድር ለመክፈል የሞከረ ቢሆንም ከፍተኛ እዳ ውስጥ ገብቶ ቀውሱ ተባብሶበት እንዴት እንደሚከፍላቸው ራሱ እርግጠኛ መሆን አልቻለም። በመጨረሻ በድርጊቱ በጣም የተጸጸተው ሶየር ሐፍረት ተሸብቦ ወደ ሌላ የከተማው ክፍል እንዲዛወር የተገደደ ሲሆን በልጆቹ ላይ በተለይም በጁሉ ላይ ክፉ መፈጸሙ መቀመቅ እንዳወረደው ስለገባው የደረሰውን ጉዳት ለመካስ ፈልጎ የነበረ ቢሆንም አሁን ግን ዘግይቷል። በሄደበት ከተማ ሌላ የማስተማር ስራ ለማግኘት የሞከረው ሶየር የተበላሸ ስሙ እዚያም በመድረሱና ክፉ ስራው ተከትሎት ሄዶ ስለነበረ የትኛውም ትምህርት ቤት በአስተማሪነት ሊቀጥረው አልቻለም። በመጨረሻም ሶየር በከተማ ዳርቻ ላይ የሚገኝ ትምህርት ቤት ውስጥ በአነስተኛ ደሞዝ የጽዳት ሰራተኛ ሆኖ ለመስራት ሲገደድ ያለፈ ስራው በህይወቱ ሁሉ ትምህርት ሆኖለት አለፈ። ውድ ቤተሰቦቻችን እንደተለመደው በዚህ ለብዙዎች አስተማሪ በሆነው ታሪክ ላይም ያላችሁን አስተያየትና ሀሳብ አሳውቁን። እዚህ ላይ አበቃን። ቻርቆዩልን